እንለ ስለ ቤተሰብነቱ ከልብ እናመሰግናለን። ይህ የአዲስ 1879 የታሪክ ማስታወሻ ነው። ሊቀ ጉባኤ ጌታሁን በጻፉት ሆህተ ስብከት ዘቅዱስ ያሬድ ቅጽ ሁለት መጻፋቸው እንደ ገለጹት ትንሣኤ የሚለው ቃል መነሳት አነሳስ ማለት ነው። እንዲሁም የፋሲካን ምንነት እንደሚከተለው አብራርተውታል። ፋሲካ በዕብራይስጥ ቋንቋ ፓሳህ ማለት ሲሆን ማለፍ መሻገር ማለት ነው። ይኸውም እስራኤል ዘሥጋ ያከብሩት የነበረው የፋሲካ በዓል ከግብፅ ባርነት ወደ ነፃነት ምድር ወደ ከነዓን፣ ከሐዘን ወደ ደስታ የተሸጋገሩበት በዓል ነበር። በአዲስ ኪዳን የሚከበረው የፋሲካ በዓል የክርስቶስ ትንሣኤ የታወጀበት እስራኤል ዘነፍስ ከኀጢአት ወደ ጽድቅ፣ ከሐሳር ወደ ክብር፣ ከሰይጣን ባርነት ወደ ዘላለማዊ ነጻነት፣ ከአሮጌው ኪዳን ወደ አዲሱ ኪዳን፣ ከጎሰቆለ አሮጌ ሕይወት ወደ ሐዲስ ሕይወት የተሸጋገርንበት መንፈሳዊ የነጻነት በዓላችን ነው። ስድስተኛው ምዕተ ዓመት ሊቅ ቅዱስ ያሬድ ለዕለተ እሁድ ወይም ሰንበተ ክርስቲያንን ሲቀኝላት እንዲህ ብሏታል። የቀደምት በዓላት ራስ የሆንሽ ሰንበተ ክርስቲያን ሆይ በሰላም ነይ። የክርስቶስ ትንሣኤ ዕለተ እሁድ በሰላም ነይ። ዓለም ሁሉ ባንቺ የተጌጠብሽ፣ የተሸለሙብሽ፣ የበዓላት ሁሉ ክቡር የሆንሽ ዕለተ እሁድ ሆይ በሰላም ነይ። በኢትዮጵያ ምእመናን ክብረ በዓሉን ወምድርኒ ትገብር ፋሲካ ተዓጺባ በደመ ክርስቶስ በክርስቶስ ደም የታጠበችው ምድር ፋሲካ አደረገች እያሉ እያሸበሸቡ እየወረቡ ያከብሩታል። በሁሉም ክፍላተ አገር በሚገኙ ታላላቅ ገዳማትና አድባራትን ጨምሮ በየአጥቢያው ሰሙነ ሕማማትን በተለይ አርብ ስቅለትን በስግደት ለምለም ቅዳሜ ቅዳም ስዑርን የፋሲካ ሌሊትን በልዩ መንፈሳዊ ሥነ ሥርዓት ምዕመናን ያከብሩታል። በፋሲካ ሌሊት የምሥራቹን ጧፍና ሻማ በመለኮስ በቤተ መቅደሱ ዙሪያ የሚደረገው ዑደት ትንሣኤከ ለዕለ አመንነ፣ ብርሃንከ ፈኑ ድቤነ ትንሣኤህን ላመንን ለእኛ ብርሃንህን ላክልን ወደ እኛ በሚለው ዝማሬ የታጀበ ነው። አማን በአማን ተንስአ እሙታን፣ እውነት በእውነት ከሙታን ተለይቶ ተነሣ በማለት ትንሣኤውን ያበስራሉ። እንደ የህብረተሰቡ ባህል የፋሲካ ድፎ ዳቦ፣ ዶሮ ዳቦ፣ ህብስት የዶሮ ወጥ፣ እንቁላል፣ የእርድ ከብቶችን ማዘጋጀት፣ ጠጅና ጠላ መጠጥ ማዘጋጀት የክብረ በዓሉ አንዱ ገጽታ ነው። ከመልካም ምኞቱ እንኳን አደረሳችሁ፣ ጾመ ልጓሙን እንኳን ፈታለሁ በአነጋገር ደረጃ የሚጠቀስ ነው። ከርቀትም ሆነ ከቅርበት ያሉ ቤተሰቦች የሚሰባሰቡበት ስጦታ ሙክት፣ ድፎ ዳቦና መጠጦች የሚለዋወጡበትም ነው። በሌላ በኩል በኢትዮጵያ የተለያዩ አካባቢዎች በግጭትና በጦርነት ምክንያት ከየቀያቸው የተፈናቀሉ ወገኖችም በዓሉን በየመጠለያዎቻቸው ሆነው ማሰባቸውም አልቀረም። በችግር ላይ የሚገኘው ኅብረተሰብ ሰብአዊ እርዳታ እየጠየቀ እየከፋ የመጣው የኑሮ ውድነት ተጭኖት በዓሉን እያሳለፈው ነው። ሰብአዊ ድጋፍ እንዲደርሳቸው ሳይጠይቁ ያለፉበትም ጊዜ የለም። የፋሲካ በዓል በተለይ ቅዱሱ እውነት በተፈጸመበት በኢየሩሳሌም በመንፈሳዊና ትውፊታዊ ሥርዓት እየተከበረ ነው። ኢትዮጵያውያን ምዕመናንም ከአገር ቤትና ከተለያዩ አገሮች በመጓዝ በቀራኔው የሚገኘው የኢትዮጵያ ይዞታ በሆነው ከትንሣኤው ቤተ ክርስቲያን ጋር ከተያያዘው የዴር ሱልጣን ገዳም እያከበሩት ይገኛሉ። ይህ የትንሣኤ ቤተ ክርስቲያን የቤተ ክርስቲያን ሁሉ እናት ተብሎ ይጠራል። ስለ ምን ቢባል የመጀመሪያው ቤተ ክርስቲያን ይህ ብቻ ነውና። ምዕራባውያን ክርስቲያኖች ወይም ካቶሊክ የቅዱስ መቃብር ቤተ ክርስቲያን ብለው የሚጠሩት ኦርቶዶክሳውያኑ ምሥራቃውያን ክርስቲያኖች የትንሣኤ ቤተ ክርስቲያን ብለው በሚጠሩት ነው ፋሲካው የሚከበረው። በፋሲካው ዋዜማ ምዕመናኑ በቅዱስ መቃብር ቤተ ክርስቲያን ውስጥ በመሰብሰብ እግዚእ ኢየሱስ የተቀበረበትና ከዚያም ከሞት በተነሳበት ቦታ ላይ ካለው ድንጋይ ላይ የቅዱስ ብርሃን ወይም እሳት ማብራት ይጀመራል። ብርሃኑ እየተንቦገቦገ ሲሄድ ምዕመናኑም በቅብብሎሽ ብርሃኑን በያዟቸው ጧፎችና ሻሞች ላይ በመለኮስ እየዘመሩ ክርስቶስ በእውነት ተነሣ እያሉ ደስታቸውን ይገልጻሉ። ሊቀ ካህናት መርአዊ ተበጀ ዶክተር በጻፉት ቅድስት አገር ኢየሩሳሌም መጽሐፋቸው በዕለተ ስቅለት መታሰቢያ ምእመናኑ መስቀል ተሸክመው ወደ ጎልጎታ ስለሚያደርጉት ጉዞ እንደሚከተለው ጽፈዋል። ኢየሩሳሌም የምድር ማዕከል እንደመሆኗ መጠን ወደ እርሷ የመጣ ሁሉ የተለያየ ስም ሰጥቷታል። ከመንገዶቿ አብዛኛው ሕዝብ የሚያውቀውን ቪያ ዶሎሮዛን መጥቀሱ ብቻ ይበቃል። የዚህ ቃል መሠረቱ ላቲን ሆኖ ቪያ መንገድ ዶሎሮዛ የመከራ፣ የስቃይ፣ የሕመም፣ የጻዕር፣ የጋዕር፣ የጭንቅ መንገድ እንደማለት ሲሆን ወደ ግዕስ ሲለወድ ደግሞ እግረ መስቀል፣ ፍኖተ መስቀል፣ ሕማማተ መስቀል ማለት ነው። በእግረ መስቀሉ ጉዞ በመንገዱ ላይ ዐሥራ አራት ድርጊቶች ለተፈጸሙበት ዐሥራ አራቱ የመስቀል መንገዶች በመባል ይታወቃሉ። ከእነርሱም ጋር ተያይዘው በጌታ ላይ የደረሱት ሥቃዮችና እንግልቶች ዐሥራ አራቱ ሕማማተ መስቀል ይባላሉ። የቪያ ዶሎሮዛ መንገድ የሚጀምረው በምሥራቅ ኢየሩሳሌም ከጌቴሴማኒ ፊት ለፊት የበጎች የአንበሶች የማርያም ወይም የስጢፋኖስ በር ተብለው በሚጠራው በኩል ነው። የሊቀ ካህናቱ ወታደሮች ጌታን ይዘውት በሄዱበት መንገድ በቀኝ በኩል የእመቤታችን የትውልድ ቦታ የቅዱስ ሐና ቤተ ክርስቲያንና ጌታችን የሠላሳ ስምንት ዓመት በሽተኛውን የፈወሰበት የቤተ ሳይዳ መጠመቂያ ይገኛሉ። ጸሐፊው ካተቱባቸው ምዕራፎች አንዱ በስምንተኛው ምዕራፍ በቅዱስ ግራላምቦሶ ስም የተሰየመው የግሪክ ኦርቶዶክስ ቤተ ክርስቲያን ገዳም ይገኛል። ከዚያም ወደ ምሥራቅ በኩል ትንሽ ደረጃ እንደወጡ በ1812 እንደ ኤሮፓውያን አቆጣጠር የጀርመን ነገሥት ፍሬድሪች ቪልህም ሦስተኛ በገዛው ቦታ ላይ የተቋቋመውና በዮሐንስ መጥምቅ ስም የተሰየመው የእንግዶች ማረፊያ መገኘቱን፣ በስተቀኝ በኩል ደግሞ የኢትዮጵያ ንጉሠ ጽዮን ንጉሠ ነገሥት አፄ ዮሐንስ አራተኛ በገንዘባቸው ገዝተው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያበረከቱት መንበረ ጵጵስና የገዳሙ ጽበት ቤት እንደሚገኝ ገልጸዋል። የምድር እምብርት እንደሆነች በምትታሰበው ኢየሩሳሌም እግዚእ ኢየሱስ በእጸ መስቀል መጋቢት 27 ቀን ሠላሳ አራት ዓመተ ምሕረት ተሰቅሎ መሞቱ በሦስተኛ ቀን መነሣቱ ተመዝግቧል። እግዚ ኢየሱስ የተሰቀለበት ቦታ በተለያዩ ቋንቋዎች የተለያዩ ስሞች መሰጠቱን በዕብራይስጥና በአራማይስጥ ጎሎጎታ፣ በግሪክ ቀራኒዮ፣ በሮማ ስጥቅ ወይም በላቲን ካሊቫሪዮ ተብሎ የሚጠራ ሲሆን የሁሉም ትርጉም የራስ ቅል ለማለት ነው። እንደ ሊቀ ካህናት መርዓዊ ማብራሪያ በአሁኑ ጊዜ ስፍራው ቤተ ክርስቲያን ስለተሠራበት ማየትና ለይቶ ማወቅ ባይቻልም ቤተ ክርስቲያኑ ከመሠራቱ በፊት ቦታውን ራቅ ብሎ ለተመለከተው የራስ ቅል መስሎ ይታይ ነበር። ከዚህም ሌላ ቦታው የመቃብር ቦታ ስለሆነ የሰውነት አካል ሁሉም ፈርሶና በስብሶ ወደ አፈርነት ሲለወጥ የማይፈርሰው የራስ ቅል በመሆኑ ይህ የመቃብር ቦታ ጎልጎታ፣ ቀራኒዮ፣ ካሊባሪዮ የራስ ቅል ተባለ። በየትኛውም የጌታ ስዕለ ስቅለት ሥር የሰው ጭንቅላት ተስዕሎ የሚታየው በዚህ ምክንያት ነው ሲሉም ያክላሉ። መልካም የትንሣኤ በዓል ይሁንላችሁ፣ ይሁንልን። በዓሉን ስናከብር የተቸገሩ ወገኖቻችንን እያሰብን ይሁን። ውድ ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁን እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ